የመከራ መብዛት አያሳስባችሁ። የወንጀል መግዘፍ አይክበዳችሁ፣ አይክበዳችሁ፣ አይጭነቃችሁ። ምን አለኝ፣ ወደ አላህ በምን ልቅረብ አትበሉ፣ አትበሉ። የአላሁ ሱብሓነሁ ወተዓላ የእዝነት እጣፍ ለሁሉም ነገሮች የተፈቀደ ነው። እኛ ደግሞ ከነገሮቹ መካከል አንድ ነው አ አላህ በምድር ካስገኛቸው ነገሮች መካከል አንድነን። ወለቀት ቀን ቃል አላህ ስብሀነ ወተዓላ ኢነ ረሐመቲ ወሲዓት ኩለ ሸይእ። ረሐመቲ እኮ ለሁሉም ነገር የሰፋችንና የበቃቸውን ይቻላል። እኛ ደግሞ ከነገሮቹ መካከል አንድ ነን። ለሁሉም የበቃ ረሐመት እኛ አንገባም። ለእሱ ረሐመት እውነት ነው አንገባም። ነገር ግን የእርሱ ረሐመት ለእኛ ይገባል። የእርሱ እዝነት ለኛ ይገባል።

አንተ ለአዋዱ ለ መግፈራ አንተ ባህሪ መማር ወደ ማታ መመላለስ አነ ዋዱ ለ ምን ታደርገዋለህ? እኔ ደግሞ ወደ ወንጀል መመላለስ ሆነህ ጠይቅ። ግን አንተ ወደ ምህረት ተመላላሽ የሆንክ ጌታ ነህ፣ ታካበኛለህ። አዎ ወዳጆቼ፣ በዚህ ሌሊት ላይ ያለችዋ ስራ ከአንድ ሺህ ወራት ሥራ ትመልጣለች። አንድ ሺህ ወራት ናት፣ አላት ከአንድ ሺህ ወራት ሰዓት ነው። ስንት ጊዜ ማለት በትንሹ ስንት ጊዜ ነው? በትንሹ እኮ በቃ አጠረ ከተባለ 83 ዓመት ከምናምን ነው። አንተ አንድ ገጽ ቁርአን ቅራስ፣ 83 ዓመት ከምናምን እንደቀረ አላህ ይጽፋ ገብቷል። አንድ ሰደቃ አንድ ብር ስጥ፣ አንድ ብር አንድ ሰደቃ አንድ ብር። እዛ የሚያጸዱ ሰዎች አሉ። አረል ዝም ብለህ እስቲ ከኪስህ ምናምን ፈላልግና ተፈታቸው አምስት ብር ያህል ትሆን ይችላለች። አምስት ሪያል ስንት ብር ናት? ሳማወወዲሁ አምስት መጧት ሁለት መቶ ብር ናት። አላህ ሰማንያ ሦስት ዓመት ሙሉ ሁለት መቶ ብር እየሰጠ እንደነበር ይስማል። ከዛ በላይ እኮ ነው የሚጻፈው። ኸይሩ ምን ያህል ፍይሻል። አንድ ሁለት ረካ አልኩም ሁለት ረካ ከምር ከምር ከምርተውቃላችኋ፣ ከምር ተው ሁሉም ነገር ነ ከምር እኮ ሰማንያ ሦስት ዓመት ቆሟል። ነቢና መሐመድ ሰለላሁ ዓለይሂ ወሰለም አራት ሰዎችን አስታውሱ። አላሁ ሱብሓነሁ ወተዓላ ሰማንያ ዓመት ሳያምፁት የተገዙትን ሰዎች ሰማንያ ዓመ አራት ሰዎች ናስታ ከውመታቸው አይደለም አንዳቸው ማለት ነው። ለውመታቸው ግን አንድን ቀን 83 ዓመት አስገቡ። ግፋል ሰማንያ ሶስት ዓመት አስገቡ። በዚህ ቀን የሚያስፈልገው ነገር ምንድን ነው?